ኦሪት ዘፍጥረት ምዕራፍ አንድ የፍጥረት ታሪክ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድር ግን ባዶ ነበረች፣ አትታይምም ነበር፣ የተዘጋጀችም አልነበረችም። ጨለማም በውኃው ላይ ነበረ። የእግዚአብሔርም መንፈስ በውኃ ላይ ይሰፍፍ ነበር እግዚአብሔርም ብርሃን ይሁን አለ። ብርሃንም ሆነ። እግዚአብሔርም ብርሃኑ መልካም እንደሆነ አየ። እግዚአብሔርም በብርሃንና በጨለማው መካከል ለየ። እግዚአብሔርም ብርሃኑን ቀን፣ ጨለማውን ሌሊት ብሎ ጠራው። ማታም ሆነ ጥዋትም ሆነ አንደኛ ቀን ሆነ። እግዚአብሔርም በውሃው መካከል ጠፈር ይሁን በውሃና በውሃ መካከልም ይለይ አለ። እንዲሁም ሆነ። እግዚአብሔርም ጠፈርን አደረገ ከጠፈር በላይና ከጠፈር በታች ያሉትን ውኆች ለየ። እግዚአብሔር ያንን ጠፈር ሰማይ ብሎ ጠራው። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ ሁለተኛ ቀን ሆነ። እግዚአብሔር ከሰማይ በታች ያለው ውሃ በአንድ ስፍራ ይሰብሰብ የብሱም ይገለጥ አለ። እንዲሁም ሆነ። ከሰማይ በታች ያለው ውሃም በመጠራቀሚያ ተሰበሰበ የብሱም ተገለጠ። እግዚአብሔርም የብሱን ምድር ብሎ ጠራው፣ የውሃ መጠራቀሚያውንም ባሕር ብሎ ጠራው። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም ምድርን በየዘሩ በየወገኑና በየመልኩ ዘር የሚሰጥ ቡቃያን በምድር ላይ በየወገኑ ዘሩ በውስጡ የሚገኘውን ፍሬ የሚያፈራውን ዛፍ ታብቅል አለ። እንዲሁም ሆነ። ምድር በየዘሩ በየወገኑና በየመልኩ የሚዘራ ቡቃያን በምድር ላይ በየወገኑ ዘሩ በውስጡ የሚገኘውን ፍሬ የሚያፈራውን ዛፍ አበቀለች። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ ሶስተኛ ቀን ሆነ። እግዚአብሔርም አለ፣ በምድር ላይ ያበሩ ዘንድ በቀንና በሌሊት ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ። ለምልክቶች፣ ለዘመናት፣ ለእለታት ለዓመታትም ይሁኑ በምድር ላይ ያበሩ ዘንድ በሰማይ ጠፈር ለማብራት ይሁኑ። እንዲሁም ሆነ። እግዚአብሔር ሁለት ታላላቅ ብርሃናትን አደረገ። ትልቁ ብርሃን ቀንን እንዲመግብ፣ ትንሹ ብርሃንም ከከዋክብት ጋር ሌቲን ለሊትን እንዲመግብ አደረገ። እግዚአብሔርም በምድር ላይ ያበሩ ዘንድ በሰማይ ጠፈር አኖራቸው መዓልትንና ሌሊትንም እንዲመግቡ፣ በመዓልትና በሌሊት መካከል እንዲለዩ እግዚአብሔር ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ አራተኛ ቀን ሆነ። እግዚአብሔርም አለ፣ ውሃ የሕይወት ስትንፋስ ያላቸውን ተንቀሳቃሾችና በምድር ላይ ከሰማይ በታች የሚበሩ አዕዋፍን ታስገኝ። እንዲሁም ሆነ። እግዚአብሔርም ታላላቅ አንበሪዎችን ውሃ ያስገኘውን ተንቀሳቃሽ ሕያው ፍጥረትን ሁሉ በየወገኑ በሚበሩ አዕዋፍም ሁሉ በየወገናቸው ፈጠረ። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም እንዲህ ብሎ ባረካቸው ብዙ ተባዙ፣ የባሕርንም ውሃ ሙሉ ሙሉአት፣ ወፎችም በምድር ላይ ይብዙ። ማታም ሆነ ጠዋትም ሆነ አምስተኛም ቀን ሆነ። እግዚአብሔርም አለ፣ ምድር ሕያዋን ፍጥረታትን እንደወገኑ እንስሳትንና ተንቀሳቃሾችን የምድር አራዊትንም እንደወገኑ ታውጣ። እንዲሁም ሆነ። እግዚአብሔርም የምድር አራዊትን እንደየወገኑ እንስሳትንም እንደየወገኑ በምድር የሚንቀሳቀሰውን ሁሉ እንደየወገኑ አደረገ። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም አለ ሰውን ባራችንና በአምሳላችን እንፍጠር የባሕር ዓሳዎችንና የምድር አራዊትን የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዛ። እግዚአብሔርም ሰውን በእግዚአብሔር አምሳል ፈጠረው። ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሉአት፣ ግዙአትም የባሕርን ዓሣዎችንና የምድር አራዊትን የሰማይ ወፎችንና እንስሳትንም ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው። እግዚአብሔርም አለ፣ እነሆ መብል ይሆናችሁ ዘንድ በየዘሩ የሚዘራውንና የሚበቅለውን በምድር ሁሉ ላይ የምትዘሩትን የእል ፍሬ ዘሩ በውስጡ ያለውን ቡቃያ በየፍሬውም የሚዘራውን ዛፍ ሁሉ ሰጠኋችሁ ለምድር አራዊት ሁሉ ለሰማይ ወፎች ሁሉ ሕያው ነፍስ ላላቸው ለምድር ተንቀሳቃሾችም ሁሉ አመልማሉ ሁሉ መብል ይሁንላችሁ። እንዲሁም ሆነ። እግዚአብሔርም የፈጠረውን ሁሉ እጅግ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ ስድስተኛም ቀን ሆነ።